ዛሬ አዳሩን የአማራ ፋኖ ሶስት ያገዙን ኮንክሪት ምሽጎች በመስበር ታላቅ ድል ማስመዝገቡን አስታወቀም። ውጊያው አሁን ረፋዱ እንደቀጠለ ሲሆን በቀጠናው የተሽከርካሪ ክልከላም ጭምር በመጣል ከባድ ትንቅንቅ እየተደረገ እንደሚገኝም ምንጮች ገልጸዋል። በዝርዝር ወደ እናንተ የምናደርሰው መረጃችን ነው። አሁን በደረሰ መረጃ መሰረት ደግሞ በጎንደር ቀጠና ላይ ከፍተኛ ጀብድ ተሰርቷል። በወሎ ቀጠናም በተደረገ ከፍተኛ ተጋድሎ ወገል ጤና ላይ ወሳኝ ድል መመዝገቡ ተሰምቷል። በዚህ ተጋድሎ የዋርካው መሪ ወዳጆ ልጆች ያገዙ ዋና ወታደራዊ ማዘዣ ላይ ሰብረው በመግባት ታላቅ ጀብዱ ሰርተዋል ነው የተባለው። ተጨማሪ መረጃ ይዘናል። በሌላ በኩል በሸዋ ቀጠና የገባው የብልጽግና አየር ኃይልና የኮማንዶ የጦር ሰራዊት እየፈራረሰ መሆኑ ሲነገርም፣ ትናንት አመሻሹንም አንድ የብልጽግና ከፍተኛ ባለስልጣን በፋኖ ቁጥር ስር መዋሏ ተረጋግጧል። በዝርዝር እናስደምጣቸዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች፣ እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር እንድታደረጉም በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በአማራ ፋኖ ኃይሎችና በአገዛዙ ጦር መካከል እየተደረገ ያለው የአማራ ክልል ጦርነት ዛሬም የብልጽግና መንግስት ከያዘው ቅድ በተቃራኒ ሆኖም መቀጠሉ ተሰምቷል። የብልጽግናው አገዛዝ የአማራ ፋኖን ደመስሳለሁ አሊያ መበትናለሁ በሚል ሳቤም ያለ የሌለ የጦር ሰራዊቱን አማራክ ላይ በማሰማራት በድሮና በከባድ መሳሪያ የታገዝም እየተዋጋ ቢሆንም የፋኖን ጥቃት መቋቋም አቅቶት በየዕለቱ ሽንፈትን እያስተናገደም ይገኛል። ትናንት አመሻሹና ዛሬ አዳሩን በክልሉ በተለያዩ አካባቢዎች ውጊያዎች የተደረጉ ሲሆን በርካታ የመንግስት ኃይሎች መደምሳቸውና መማረካቸው እንዲሁም ቁስለኛ መደረጋቸውን ከግንባር የደርሱ መረጃዎች ያሳያሉ። በጎንደር ቀጠና በሐሙሴትና በአካባቢዋ ከፍተኛ ውጊያ ተደርጉም አገዛዙ የሚመካበት የኮንክሪት ምሽግም ተሰባብሮም በፋኖ በኩል ትልልቅ ድሎች መመዝገባቸውን የገለጹት የመረጃው ምንጮች ይህንን የሐሙሴትን ተጋድሎ ያደረገው የአማራ ፋኖ ብሔራዊ ኃይል አካል የሆነውም የንስር በለሳም ቅጣው እጅጉ ክፍለ ጦር መሆኑንም ገልጿል። ክፍለ ጦሩ አዳሩን በሰራ ኦፕሬሽን ቆላ ሐሙሴት ከተማ ላይ የነበረውን ያገዙ ዋናውን ምሽግ በመስበር ድልን ተጎናጽፏል። ም ነው የተባሉም በዚሁ ውጊያም በርካታ ያገዙ ሰራዊት አባላት መደምሰሳቸው ሲነገርም ከፋኖ በኩል ሁለት አባላቶች መስዋዕትነትን ከፍለዋልን የተባሉም። በዚህ ከንጋቱ አስር ሰዓት ላይ በጀመረው ውጊያ የዳግማዊ ቴዎድሮስ አምስተኛ ኮር አንዱ አካል የሆነው የንስር በለሳ ቅጣው እጅጉ ክፍለ ጦር ከጓላ በቅርብ ርቀት ላይ ከምትገኘው ቆላ ሙሲት ከተማ ላይ ይገኝ ከነበረው የብልጽግና ሰራዊት ጋር እልህ አስጨራሽ ውጊያን በማድረግ በርካቶችን ደምሶ በርካቶችን ማቁስሎ በምርኮ የሚሊሻና የአድማ ብተና እንዲሁም የመከላከያ አባላትንም ገቢ በማድረግ ውጊያውን በበላይነት አጠናቆታል። ምን የተባሉም በውጊያው ሶስት የመከላከያ ኮንክሪት ምሽጎች ከመሰበራቸውን በላይ ያገዙ ኃይሎች ሲጠቀሙበት የነበረው ወታደራዊ ቁሳቁስና ሎጂስቲክም ወደ ፋኖ ገቢ መዳ እንዳደረጉን ምንጮች አክለው ገልጿል። እንደ መረጃ ምንጫችን ገለጻ ከሆነም ፋኖቹ ለሰዓታት ያህል ከተማዋን በቁጥጥር ስር አድርገው የሚፈልጉትን ኦፕሬሽን ከሰሩ በኋላም ከተማዋን ለቀው መውጣታቸውን ምንጫችን ነግረውናል። በዚያው ደውጊያ 18 የብልጽግና ሰራዊት አባላት፣ ሰባት የሚሊሻ አባላት ሲደመሰሱም፣ አምስት የሚሊሻ አባላት ደግሞ ከነ ሙሉ ተጥቃቸውም ተማርከው አሁንም በክፍለ ጦሩ ቁጥጥር ስር እንደሚገኙ ነው የተጠቆመው። ፋኖቹ ይህ ዜና እየጠናከረ ባለበት ሰዓትም አካባቢውን ሙሉ በሙሉ ነፃ ለማድረግ ከባርት ንቅንቅ ያደረጉ ስለመሆናቸው ተሰምቷል። በተመሳሳይ ቦሎ ቀጠና እንዲሁ ውጊያዎች የተካሄዱ ሲሆን በሚልክስ ስር የሚገኙት የጽናት ክፍለጦር የፋኖ አባላት በወገል ጤና ከተማ ባደረጉት አውደጊያም እጅን በአፍ የሚያስጨንጀብዱ ፈጽሟል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቅጥና የሚል የደጋው መብረቅ ኮር አካል የሆነው የጽናት ክፍለ ጦር የፋኖ ኃይሎች ትናንት ጥቅምት 24 2018 ዓ ም ወገል ጤና ከተማ በመግባት ያገዛዙ የጦር ሰራዊት ካምፕ መክበብና ካምፑን ሰብሮ በመግባት ያገዘኑ የጦር ሰራዊት ሙትና ቁስለኛ ማድረጋቸውም ታውቋል። የደጋው መብረቅ ኮር ከተመሰረተበት ዕለት አንስቶም በአገዛዙ ጥምር ኃይል ላይ ከፍተኛ ጥቃትና የሞራል ቁቀትን እያደረሰ ስለመሆኑም ተመላክቷል። በዚህ በዛሬው ዕለት በሰራው ኦፕሬሽን በርካታ ያገዙ ኃይል በካምፓቸው ሲደመስሱም፣ በርካቶች ደግሞ ከፍተኛ ቁስለኛ ሰላም ተደርገዋል። ይህ በእንዲህ እንዳለ ከጋሸና ቀጥሎ ትልቅ ወታደራዊ ጠቀሜታ እንዳላት የሚነገርላት ኮን ከተማ በፋኖ ቁጥር ስር መግባቷ ተሰምቷል። በሰሜን ወሎ ዞን ዋላ ወረዳ ዋና ከተማ የሆነችው ኮን ከተማ አስተዳደር ትናንት ጥቅምት 2418 ዓም በፋኖ ቁጥር ስር መግባቷን የአፋ ባህ ሚኒልክዝ በላከው መረጃ አስታውቋል። በቅርቡ የደጋው መብረቅ ኮርን መስርተው በሚኒልክዝ ስር የተካተቱት ክፍለ ጦሮች መካከል የሚጠቀሱት ቀኛዝማች ተበጀ ወርቁ ክፍለጦርና አንሻ ሰይድ ክፍለጦር ጥቅምት 2418 ዓ ም ከርፋድ ጀምሮ ባደረጉት ትንቅንቅ በብልጽግና ቡድን ተላኪ ኃይል ላይ ከባድ ጥቃት በመፈጸም ከጋሸና ቀጥሎ ትልቅ ወታደራዊ ጠቀሜታ እንዳላት የሚነገርላት ኮን ከተማን በቁጥጥራቸው ስር ማስገባታቸው ነው። እዙ ለጣቢያችን በላኩ መረጃ ገልጹ። በቅርቡ ተመስርቶ በሚሊክ ስር የተካተተው ኮሩም መስረታውን ካበሰረበት ዕለት ጀምሮ እያደረጋቸው ባለው ተጋድሎች አራት ኪሎ ላለው የጸረ አማራው ኃይል ከባድ መርዶዎችን፣ በአንጻሩ ደግሞ ይህ ወገን ኃይልን በድል ቁንጣን የሚያስጨንቁም ጀብዶችን በመፈጸም በድል ታጅቦ ቀጥሏል። በሌላ በኩል በሸዋ ቀጠና የገባው የብልጽግና ኃይል ዛሬም እየፈረሰ የፋኖ ኃይሎችን እየተቀላቀለ መሆኑ ታውቋል። ትናንት ጥቅምት 24 ቀን 2018 ዓ ምት ያገዛዙ 112ኛ ኮማንዶ ክፍለ ጦር አባላት የሆኑ የኮማንዶ ኃይሎች ያስቻለው ደሴ ክፍለ ጦርን መቀላቀላቸው ተነግሯል። የብልጽግናው መንግስት አስተማማኝ መከላከያ ነው ያለኝ በማለት የሚፎክርበት ያገዛዙ ኮማንዶ፣ አየር ወለድና ና ባህር ኃይል ብልጽግና ሰላም የማይፈልግ አማራ ጠል ስርዓት ከመሆኑ በላይ ብልጽግና ለኢትዮጵያ ህዝብ የማይጠቅም መንግስት ነው በማለት የብልጽግ ግዛትና ስርዓትን ከርተው ፋኖን የተቀላቀሉም ይገኛሉ። በሽዋ በሁሉም ግንባር የሸዋ ጠቅላይ ግዛት የፋኖ ኃይሎች በሚያደርጉት ጠንካራው ደውጌ የአገዛዙ ኮማንዶ ብልጽግናን ከርተው ፋኖ የተቀላቀሉ ሲሆን ትናንት ምሽት 112ኛ ክፍለ ጦር አንድ የአስር አለቃ ማድረግ ያለውን ጨምሮም አራት የመከላከያ ኮማንዶ አባላት ከነሞ ትጥቃቸው ከርተውም የሸዋ ጠቅላይ ግዛት የሙአመር ቢሆነኝ ኮር ያስቻለው ደሴ ክፍለ ጦርን ተቀላቅለዋል። የሚተባሉ በዚህ የደነገጡት የአገዛዙ ጄኔራሎችም ፋኑን እየመሩ ከምሽጋችን ያስመቱናል በማለት በደብረሲና ዛሬ ጠዋት ከፍተኛ አመራሮች በተገኙበት ስብሰባ ማድረጋቸውን ወታደራዊ ምንጮች ገልጸዋል። በዚህ ምክንያት በመከላከያ አባላት ውስጥም ሆነም በአመራሩ ውስጥ እርስ በርስ አለመተማመኑ ሁኔታ እንደገጠማቸውም ገልጸዋል። ኮማንዶቹ እንደገለጹት እኛ የወጣነው ሀገርን ከወራሪ ለመታደግ እንጂም መንደር ለመንደር የምንሻ ስራ ለመስራትና ንጹሃንን ለመጨፍጨፍ ስላልሆነም አገዛዙን በመቃወም ወደ ፋኖ ስለተቀላቀልን እጅጉን ደስ ብሎናል በማለት ገልጸዋል። ከከዱት ኮማንዶች ውስጥ የኦሮሞ ተወላጅ ሆኖ የሚገኙበት ሲሆን ይህ ስርዓት ከነሽመልስ አብዲሳ ጀምሮ የኦሮሞ የኦሮሞ ስርዓት ነው እየተባለ የኦሮሞን ወጣት አማራ ክልል እያስገባ ለገዛ ስልጣኑ ማቆያ ሲል የኦሮሞ ልጅን እየበላ ያለ ስርዓት እንደሆነና የኦሮሞ ህዝብ መንግስት ራሱ በአደራጃቸው ኦሮምኛ ተናጋሪ ሽፍታዎች ነው እየተዘረፈ የታገተና እየተገደለ ያለው በማለትም ገልጿል። ፋኖን የተቀላቀሉት ኃይሎች አክለውም አገዛዙ ኢትዮጵያ የምትባል ሀገር እንደ ሀገር በሰላም እንዳትቀጥል አማራና ኦሮሞን ታሪካዊ ጠላት ለማድረግ የነጮችን ሴራ ተከብለው እየሰራ ነው ያሉ ሲሆን በመጨረሻም ቤተሰቦቹን ኮማንዶዎቹ አገዛዙ የሀገሪቱን በጀት ሙሉ በሙሉም ለስልጣን ማቆየው ለተተኳሽ ግዢ በመዋል የሚመራውና የሚዋጋለትን የመከላከያ ሰራዊት ደረቅ ሬሽን እንኳን መመገብ የማይችልበት ደረጃም እንደደረሰና ለሰው ህይወትም ግድ የማይሰጠውም እንደሆነ ገልጸዋል። ከዚህ ጋር በተያያዘም በሸዋ ጠቅላይ ግዛት የሚወስዱ የፋኖ እርምጃም አሁንም ተጠናክሮ ሲከተል ትናንት በስራ አስደማሚ ኦፕሬሽንም የብልጽግና የሴቶች ጉዳይ ኃላፊን በልዩ ከተማ ውስጥ ኦፕሬሽን በፋኖ ቁጥር ስር መዋላቱ ሰምተዋል። የሸዋ ጠቅላይ ግዛት የአፄ አምደጽዮን ኮር በቅርቡ ወደ ክፍለ ጦር በማደግንም ገና ሲያስተናግድና ከጅምሩ በስሙ ታላላቅ ታሪኮችን እያስመዘገብ የሚገኘው የራስ አበባ አረጋዊ ክፍለ ጦርም በሰራው ልዩ የከተማ ኦፕሬሽን የእንሳረው ወረዳ የሴቶች ጉዳይ ኃላፊ የሆነችውን ወይዘሮ ሰብለ ድንቁ አጣምሬም ትናንት አዳሩን ከሌቱ አምስት ሰዓት ላይ ይዞ መውጣቱን ይፋ አድርጓል። በአንድ መቶ አንደኛ አየር ወለድ እቅፉ ውስጥ በምትገኘው ለሚ ከተማ ደረ ዘልቀው በመግባት የራስ አበባ አረጋዊ አናብሶች ከመሪያ ቤቷ በበርካታ የብልጽግና ሰነዶችና ከበርካታ ዶክመንቶች ጋር በቁጥር ስር ማድረጋቸውንም ይፋ አድርጓል። ወይዘሮ ሰብለ ድንቁ ከክፍለ ጦሩ አመራሮች ጋር በነበራት ቆይተም የብልጽግና አመራር ነች ተብላም በራስ ሀሳብ በባርጌ ክፍለ ጦር በቁጥር ስር መዋሏን በመግለጽ ፋኖ እያደረገ ያለውና ትግልም በምክንያት ፍታዊ ነው ስትል ዝርዝር ሀሳቦችን አንስታለችም። በዚህም የወረዳው የሴቶች ጉዳይ ኃላፊ የሆነችው ወይዘሮ ሰብል እንደገለጸችውም ከብልጽግና ስርዓት ጋር በማወቅም ሆነ ባለማወቅ እስካሁን በመስራቷ ታላቅ ዘሰት እንደተሰማት ገልጻለችም። የብልጽግናው ንግሥት የሆነችው ወይዘሮ ሰብልም በመጨረሻ መልእክቷም እኔን እየተቀጣ ያለች ሲሆን ከአገዛዙ ጋር ብሎ ለሰለፉ የስራ ባልደረቦቿም ቻሉ ወደ ፋኖ እንዲቀላቀሉ ካልቻሉ ደግሞ አርፎ በቤታቸው እንዲቀመጡ መልእክቷን አስተላልፋለችም። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሳቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሊት ዜናዎች፣ እንዲሁም ጥቆሙ እስከምንገናኝ በያላችሁበት ያለም ጫፍ በሰላም ቆዩኝ።